ዩክሬን ራሽያ በእጇ ላይ አሉ ከሚባሉ ወደ 120 ከሚደርሱ ስትራቴጂክ ቦምበርሶች ከ34 በመቶ በላይ ማውደሟን አስታውቃለች። ይህ ውድመት ይህ የዩክሬን ጥቃት ብዙዎች እንደገመቱት አሜሪካንን ወደ ሁለተኛው የዓለም ጦርነት ካስገባው የፐርል ወደብ የጃፓን ካሚካዚ ጥቃት ጋር አንድ አይነት ነው ተብሎ ተወስዷል። ያ ጥቃት አሜሪካንን ከገለልተኛነት በቀጥታ ወደ ሁለተኛው የዓለም ጦርነት እንድትገባና በመጨረሻም እንደ ጦርነቱ መቋጫ በሂሮሺማና ናጋሳኪ ላይ በታሪክ ለመጀመሪያ ጊዜ በአንድ ምት መቶ ሺዎችን መፍጀት የሚችል አቶሚክ ቦምብ ለመጠቀም የተገደደችበት ጦርነት ሆኖ ማለፉ ይታወሳል። ወደ ሦስተኛው የዓለም ጦርነት እየተገፋን ይሆን? ይህ ጉዳይ እንደ አሳሳቢነቱ መጠን ዛሬ በሌሊቱ ከባልደረባዬ ኢሳይያስ ግዛው ጋር መጠነኛ ውይይት አድርገናል። ያስፈራል። ዓለም አሁን እንግዲህ ሩሲያ ላይ የተደረገው ጥቃት እንደ ሩሲያ ልዕለ ኃያል ሀገር ነት አንጻር ሲመዘን ሩሲያ በዩክሬን ላይ ያላደረገቻቸው በጣም በርካታ ነገሮች አሉ፣ ካላት አቅም አንጻር ማለት ነው። ይሄ ግን ትናንትና ከትላንት በስቲያ ዩክሬን ሩሲያ ላይ ያደረገችው ምት ምን ማለት ነው? እንዴትስ ነው የሚመዘነው? ከዚህ በኋላ የሩሲያ አጸፋዊ ምላሽ ምንድን ነው ሊሆን የሚችለው ሊሆን የሚችለው ይሄ በጣም መሰረታዊ ጥያቄ ነው ሌሊቱን ሙሉ የተለያዩ ትንታኔዎችን አመለካከቶችን ለመስማት ሞክር ያለው በከበደ ልብ እንደምታውቀው ይህ ጦርነት በማንኛውም መልኩ አስጊ ነው ለሁላችንም የዩክሬን ጦርነት መቆም አለበት የሚል እምነት ያለኝ በግሌ ነገር ግን እንደምታየው ፕሬዚደንት ዶናልድ ትራምፕ ይህን ጦርነት እንደሚያስቆሙት በዓለም ላይ ትልቅ ተስፋ ካደረጉ ሰዎች ውስጥ ነኝ። ይሁንና ነገሮች ከእጅ እየወጡ ይመስላል። አሁን የጠየቅከው ጥያቄ ምን አይነት ምላሽ ነው የምትሰጠው የሚለው ራሽያ ይህንን ጥቃት በምን ደረጃ ታስቀምጠዋለች የሚል ነው። ይህ ጦርነት ከተጀመረ ሦስት ዓመቱ ነው። በዚህ ሦስት ዓመት ውስጥ የጦርነቱ ርዕስ አልተቀየረም። የጦርነቱ ርዕስ ራሽያ በዩክሬን ላይ የጀመረችው ልዩ ወታደራዊ ዘመቻ ነው። አሁንም አጠቃላይ ለዚህ የሚሰጠው ምላሽ በዚህ ርዕስ ስር፣ በዚህ ማዕቀፍ ውስጥ ከሆነ ምርጫ ነው። ምክንያቱም ይህ ጦርነት የራሽያና የዩክሬን ከዩክሬን በስተጀርባ የተሰለፉ ኃይሎች በቀጥታ ሊገቡበት በማይችሉበት እንደ በውክልና ጦርነታቸው እንዲቆም የሆነ መቋጫ እንዲገኝለት ያ ባልሆነበት ሁኔታ ዩክሬን ዓመት ተኩል በፈጀ ዝግጅት ፈጸምኩት በማለት ትናንት በከፍተኛ እድል አድራጊነት መንፈስ ቪዲዮን ጭምር በመልቀቅ የፈጸመችው ገድል ለእሷ ያውም ራሳቸው ፕሬዚደንት ቮሎዲሚር ዘሌንስኪ መሪና አስተባባሪ በመሆን ቁልፍ ሚና የተጫወቱበት ጥቃት እኔ እንደምፈራው እንደምሰማው ራሽያ ወይም ምናልባት በኔቶ እንደተከፈተባት ጦርነት አድርጋ እንዳትወስደው ነው። ይህንን ጥቃት ራሽያ ላይ እንደተከፈተ ጦርነት አድርጋ ካየችው እና ከዚህ አንጻር ምላሽ የምትሰጥ ከሆነ ነገሮች ከቁጥጥራችን ውጭ ሊወጡ ይችላሉ። ለዓለም አሁን አንዳንዶች የሚሉት ለምሳሌ ይህንን ነገር አሜሪካ ተነግሯታል። ይህ ዩክሬን ነች የምትለው ለአሜሪካ አሳውቀን አሜሪካ መቀጠል ትችላላችሁ የሚል ግሪን ላይት ወይም አረንጓዴ ምልክት ሰጥታለች፣ ፈቅዳለች። አሁን ራሽያ ላይ የደረሰው ጥቃት የሀገሪቱን ስትራቴጂክ ቦምበርስ እነዚህ ክሩዝ ሚሳይሎችን የሚተኩሱ ናቸው። አህጉር አቋርጠው ድብደባ መፈጸም የሚችሉ ናቸው። በአጠቃላይ በዚህ በዩክሬን ጦርነት ላይ ብዙዎቹን ክሩዝ ሚሳይሎች ይተኩሱ የነበሩት እነሱ ናቸው። ቦሊስቲክ ሚሳይሎችን ጭምር በራሽያ ግዛት ውስጥ ተከልለው ይሄን ሁሉ ማካ በአብዛኛው የምትጠቀምባቸው በእነሱ ነው። ይሄ ትልቅ የራሽያ የሚሊትሪ ባላንስ ነው። ከምዕራቡ ጋር ያላት ትልቅ አቅሟ ነው። በአንድ ግንባር የማይሰራ ብዙ ጉዳት የሚያስከትል ነው። አንድ ሶስተኛው ያክል ነው የወደመው ኢሳያስ፣ አሁን ዩክሬኖች እያወጡ ባሉት መረጃ በፊት ሁለት ቢሊዮን ዶላር እናል ታስታውሳል። አሁን ሰባት ቢሊዮን ዶላር አድርሰውታል። ራሽያ በዚህ በአንድ ምሽት በአንድ ምሽት አራት የአየላል ጦር ሰፈሮች ላይ በተደረገ የሰው አልቦች እርብርብ የወደመው። ስለዚህ ራሽያ ለዚህ የምትሰጠው ምላሽ ምንድን ነው? ምን አይነት ሊሆን ይችላል? የሚለውን ለመመለስ የመጀመሪያው ጥያቄ ራሽያ ይሄንኛውን ጥቃት በምን ደረጃ ታየዋለች? በልዩ ዘመቻው በልዩ ወታደራዊ በልዩ ወታደራዊ ዘመቻው ኮንቴክስት ውስጥ ነው የምታየው ወይስ ከዛ ውጭ ራሽያ ላይ እንደታወጀ ጦርነት? ይሄ መሆኑን እስካላወቅን ድረስ በትክክል ማስቀመጥ አንችልም። ኢሳያስ፣ እንደ ዘገባዎች ከሆናውን ወዲያውኑ ይህ ዜና እየተነገረ ባለበት ማታ ትናንት ባቀረብንበት ሰዓት የራሽያ ፕሬዚደንት ቭላዲሚር ፑቲን የስትራቴጂክ ኃይሎች መሪዎችን በመያዝ ከፍተኛ ምስጢራዊ ስብሰባ ውስጥ እንደገቡ ነው የተገለጸው። የዚህ ስብሰባ ዓላማ ምን አይነት ምላሽ ሊሰጥ ይገባል፣ ምንድን ነው ምንድን ነው ይሄ ጥቃት ማለት የሚል ነው። ስለዚህ ብዙዎች ይህ የእብድ ዓለም ነው። ኢሳያስ፣ የእብድ ዓለም መሆኑን መረዳት ያለብህ። ብዙዎች አሁን ለምሳሌ ራሽያ እስካሁን ድረስ በየትኛውም አጋጣሚ የኒክሊየር ምላሽ ሳሰጥ ቆይታለች፣ ታክቲካል ኒክሊየር ሚሳይል። አሁን ግን ይህንን መጠቀም የሚያስገድዳት ፖይንት ነው ብለው የሚያቀርበው አሉ። አይሆፕ፣ እነዚህ አይደመጡም። ነገር ግን ፕሬዚደንት ፑቲን እና ቡድናቸው ይሄንን የዩክሬንን እርምጃ እንዴት ይገመግሙታል ነው የግምገማቸው ውጤት። ይሄ እንዳልኩህ በአሜሪካ መር በሆነው የኔቶ ቁልፍ የስለላ ውጤት ነው ያን ከፍተኛ የሆነ ሙሉ የኔቶ ድጋፍ ያለው እና ኦፕሬሽኑን ግን ዩክሬኖች የፈጸሙት ነው ሊሆን የሚችለው። እና ዩክሬኖችም ከወዲሁም ብለዋል፣ ይሄንን ድርጊት የፈጸሙ እስከ መጨረሻው ከግብ ያደረሱ ኦፕሬተርስ፣ በዚህ ላይ የተሳተፉ የዩክሬን ሰዎች በሰላም ሀገራቸው ገብተዋል ነው ያሉት። ስለዚህ አሁን ይሄንን ነገር ራሽያ እንዴት ትገመግመዋለች የሚል ነው። ግምገማዋ a declaration of war on ራሽያ በኔቶ ተብሎ የሚወሰድ ከሆነ ሊሆን አይችልም። በእርግጠኛነት ሊሆን አይችልም። በጣም ይህን ዓለም ሊሰማ አያስፈልግም። ግን እንዴት ነው ራሽያኖች ሊወስዱት የሚችሉት? እርግጠኛ አደለው ሚሳያስ ማታረጋግጣቸው ምንጮችን መጥቀስ አትችልም። ነገር ግን የራሽያ ሌላ የሰርጓጅ መርከቦች ቤዝ እንደተጠቃ የሰርጓጅ መርከቦች፣ እንዲሁም አዲስ የወጡ መርከቦች፣ እንዲህ እንዲህ አይነት ጥቃቶች በተጨማሪ እንዳሉ ሁሉ እየሰማን ያለ ነው። አክቸዋሊ ግን አሁን በተጨባጭ የምናውቀው በተረጋገጠ መልኩ ሰባት ቢሊዮን ዶላር የተገመተ ውድመት የደረሰበት የራሽያ የስትራቴጂክ ቦምበርስ የጦር አውሮፕላኖች። እነዚህ የሚዘገንን ውድመት ነው የደረሰው ራሽያ ላይ። እና ፕሬዚደንት ዘሌንስኪ ዋነኛ መሪ አስተባባሪ በመሆን በዚህ እርምጃ አንድ ነገር ማረጋገጥ ችለዋል ነው የሚሉት ተንታኞች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ጦርነትን ለማቆም መነሻ ያደረጉት ይህ ጦርነት እንዳበቃለት መቁጠር አለብን፣ ራሽያ ከያዘችው መሬት የምትወጣበት መንገድ የለም ዩክሬንም ምንም ከዚህ በኋላ ልታደር የምችው ነገር የለም ለሚለው እምነታቸው የተሰጠ ምላሽም ተደርጎ ታይቷል። ለምን ይሄ ሊሆን ይችላል ብሎ የሚገምት አልነበረም። ስለዚህ ዩክሬን በዚህ ጦርነት ውስጥ ያለቀ ያበቃላት የተሸነፈች አገር ናት ብሎ መደምደም ትክክለኛ ለመሆኑና ይህን ጦርነት መለወጥና የሚፈለገውን ውጤት ለማምጣት ከዩክሬን ጎን ሆኖ መስራቱ የሚቻል ነገር መሆኑን ለማሳየት ትልቅ ትልቅ የፈጠራ ውጤት ነው ብሎ የሚገመግመዋለሁ። ራሽያ ምንም ልታደርግ ባልቻለችበት ሁኔታ አራት ሺና አምስት ሺ ስድስት ሺ ኪሎ ሜትር ከማንኛውም ስጋት ነፃ ናቸው ተብለው በተቀመጡበት ስፍራ ላይ ስትራቴጂክ ደብዳቤዎቿን ወይም ቁልፍ የሆኑ የዋና የሜጀር ጦርነት መጠቀሚያ መሳሪያዎቿን በዚህ ጦርነት ላይ የፈረስ ስራ በዚህ ጦርነት ላይ ዋናውን ውጊያ የተሸከሙ የጦር መርከቦቿን፣ የጦር አውሮፕላኖቿን በተቀመጡበት አንድ ሶስተኛ በላይ ዩክሬን ማውደም ችላለች። ዘለንስኪ በዚህ እርምጃ ከመጀመሪያው ከጥንስሱ ጀምረው ያለሙትን የሚመኙትም እንዲሆን የታገሉለትን ዓላማ አሳክተው ይሆን የሚል ጥያቄ አስነስቷል። ይህም ምንድን ነው? ዘለንስኪ የዩክሬንን ጦርነት ወደ ኔቶ ጦርነት በመቀየር ራሽያን ማሸነፍ እንችላለን ራሽያን እንዲህ አይነት በይፋ በዚህ ሁኔታ ውስጥ ወደ ጦርነት በመጋበዝ ከኔቶ ጋር በማላተም በመደበኛ ኃይል ከሆነ ጦርነቱን ኔቶ እንደሚያሸንፍ እርግጠኛ በመሆን ራሽያን በማፈራረስ በምትኩ ደጋግሜ የምለው ወይም እንደሚመስለኝ ሞንስተር የሆነች ዩክሬን ለመፍጠር፣ ይሄ ላይሆን የሚችለው ራሽያ ኒውክሊየር የምትጠቀምና ማንም አሸናፊ የማይሆንበት ሁኔታ ከተፈጠረ ብቻ ነው። በዘለንስኪ ጭንቅላት ውስጥ ደግሞ ወይ ራሽያ ትጠፋለች፣ ዩክሬን ትነሳለች፣ አለበለዛ ተያይዘን እንጠፋለን የሚል አሳስብን ያለች። በሁሉም በኩል ዘለንስኪ የፍላጎታቸውን ሊሆን የሚችለው በጣም አደገኛ ሁኔታ ውስጥ ነው ያለ ነው። ኢሳያስ ራሽያ እንዴት እንደምትመልስ አላውቅም። እሺ አሁን ነገሮች በጣም የሚገርሙና ውስብስብ እየሆኑ ነው የመጡት። የኒኩለር ዘንግ የኒኩለር ዘንግ ምንም ፋይዳ የሌለው እስኪመስል ድረስ ማለት ነው። አሁን ይሄ ድል በእርግጥስ ለዩክሬን የሚያስደስት እና ጮቤ የሚያስረግጥ ድል ነው ወይ? ሩሲያስ ይሄንን ምት እንዴት ነው በዝምታ ልታሳልፈው የምትችለው? ይሄ ለዩክሬን የመጀመሪያው ምት ነው ብለን ብንወስደው እስካሁን ከፈጸመችው ጥቃት አንጻር እስካሁን ምንም ጥቃት እንዳልፈጸመችው ብንቆጥረውና የመጀመሪያው ምት ነው ብለን ብንወስደው ሩሲያ እንደዚህ አይነቱን ምት በዝምታ ልታልፍ የምትችልበት አንዲትስ ነጥብ አለ ወይ ከዚህ በኋላ ሩሲያ እንደ ሩሲያነቷ ልትቀጥል የምትችልበት መንገድስ አለ ወይ? ሩሲያ እንደ ሀገር ቭላድሚር ፑቲን እንደ መሪ ይሄንን ምት አልፈው መቆም የሚችሉበት ነጥብስ አለ ወይ? ይሄንን እያልኩ ያለሁት እኔ ብዙ ጊዜ በዚህ ጦርነት ላይ ለመረዳት አስቸጋሪ የሚሆነው ለብዙ ሰዎች ኔቶ ነው ዘለን ስኪን እየተጠቀመባቸው ያለው ወይ ዘለን ስኪናቸው ኔቶን እየተጠቀሙ ያሉት? ይሄ አንዳንድ ጊዜ ሁለቱንም ይመስላል። በጣም አንዳንድ ጊዜ ግን ተወራራሽ ነው። አሁን ለምሳሌ የምንሰማው ምንድን ነው ይሄንን ኦፕሬሽን ያደረገችው ራሷ ዩክሬን ናት የሚል ነው። አንድም የአውሮፓ ሀገር እና አሜሪካ የሚያውቁት ነገር የለም ይለዋል። አሜሪካም የሰማችው ኦፕሬሽኑ ሊፈጸም ዳር ሲደርስ በሚቀጥሉት ጥቂት ሰዓታት ውስጥ እንዲህ አይነት እርምጃዎች እንወስዳለን የሚል መረጃ ነው ለአሜሪካ የደረሰት። አሜሪካ የጥቃቱ አይነት ምን እንደሚመስልና ሊከተል የሚችለውን ጉዳት ታውቃለች። ከዛ በተረፈ ግን ይህ ሂደት አንድ ወር ተኩል በፈጀ ሁኔታ በዚህ አንድ ዓመት ተኩል አንድ ዓመት ተኩል በፈጀ ሁኔታ እንዲህ አይነት ኦፕሬሽን ለመከወን ሂደቶች እንደነበሩ ከኪየቭ በስተቀር የሚያቅ የለም። ነው እና ፒውርሊ የዩክሬን ኦፕሬሽን ነው የሚባለውን እንመነው። ይሄንን ካምንን አሜሪካ ማድረግ ትችል የነበረው የዚህ ኦፕሬሽን አላማ በነዚህ ቦምበርስ ላይ የሚካሄድ ነው በራሽያ ላይ በራሽያ ቁልፍ የሆኑ ይ ለምሳሌ በኔቶ በኔቶና በራሽያ መካከል ቀጥተኛ ግጭት ቢፈጠር ራሽያ ከፍተኛ ዲስአድቫንት አድቫንቴጅ ላይ ያለችው ማለት ነው። ይህን ጦርነት ለማካሄድ አሜሪካንን የጨመረ የኔቶ ጦርነት ቢደረግ ያለ ኒውክሊየር ምላሽ የመስጠት አቅሟን በከፍተኛ ደረጃ የሚቀንስ ነው። እነዚህ ሰማይ ለሰማይ ለአንድ ቀን ሙሉ ቦምብ እየጣሉ ሊውሉ የሚችሉ ናቸው። ከሺህ ኪሎ ሜትሮች ሆነው በጠላት ኢላማ ላይ መተኮስ የሚችሉ ናቸው። በሺህ ኪሎ ሜትሮች ርቀት ሆነው እነዚህ እኛ ከምናውቀው ጦርነት የላቀ ሚና ያላቸው ትልቅ አሴት ናቸው። ሰባት ቢሊዮን ዶላር የሚለው ብቻ በዚህ በዚህ ግንዛ መውሰድ ይቻላል የሆነ ግንዛቤ መውሰድ ይቻላል ስለዚህ አሁን ይህንን አሜሪካ ለምሳሌ ኦኬ መቀጠል ትችላላችሁ ስትል ምንድን ነው ጀስቲፊኬሽኗ ጀስቲፊኬሽኗ ወይም ዩክሬኖች ሊያሳምኑ የሚችሉት የሰራ አካላችን የሚደበድብባቸው ክሩዝ ሚሳይል ቦሊስቲክ ሚሳይል እነዚህ እና እነሱ ብቻ ሳይሆኑ ያ በተለይ እንደ ኒውክሌር ቦምብ ሊቆጠር የሚችል ነው የምንለው ነው በፓራሹት ክንፍ አውጥታለት የሚሄድ የድሮ በሶቪየት ህብረት ዘመን የተሰራ ወደ ሺህ ወደ ሁለት ሺህ ኪሎ ግራም የሚከብድ ቦምብ አላት እነዚህ ይሄ ይሄ ለምሳሌ የእግረኛ ውጊያው ላይ ዩክሬን ቤዚካሊ ምንም ማድረግ እንዳትችል ያደረገ ነው እነዚህን ቦምቦች በየግንባሩ በመላክ ምንም ምሽግና ምንም መቆም የማያስችል ከፍተኛ ደምሳሽ ኃይል ነው እነዚህን ሁሉ የምትተኩስበት ቁልፍ መሳሪያ እነዚህ የጦር አውሮፕላኖች ናቸው። ስለዚህ አሁን ይሄንን አሜሪካ ኦኬ ሂዱ ብላ ስትፈቅድ ወይል እነዚህ በቀጥታ ይሄን ጥቃት እናንተ ሊያደርሱ የነበሩ ስለሆኑ ሎጂካችሁን እንቀበላለን። ያጠቃችሁት እነሱን ነው። ለምን ዩክሬንን እስካሁን ድረስ በሚሳኤል በሮኬት፣ በምናምን ይሄንን በብዙ ቢሊዮን ዶላሮች የሚቆጠር በሰይወት ደረጃ ከፍተኛ ሆነ በተቋም በማንኛውም ነገር ይህን ሁሉ ውድመት ያደረሱ አውሮፕላኖች ስለሆኑ እና ለመመታት አይችልም በጠላት ሚሳይሎች ምክንያቱም ከጠላት ክልል በጣም ርቀው በራሷ በራሽያ ሰማይ ላይ ሆነ የሚተኩሱት ይህን ማለት እንግዲህ አስበው ምን ያህል ለራሽያ አስፈላጊ እንደሆኑ ስለዚህ እነዚህን መምታት ጥቃት ያደረሱባችሁ ናቸው ትክክል ነው ቀጥሉ የሚል የአሜሪካ ድጋፍ አለ ወይ አሜሪካም እንደዚህ አይነቱ ጥቃት ለራሽያ ምን ማለት ነው የሚል ሌላ ትንተና በመውሰድ እጇን ከዚህ ልታወጣ ትችላለች። ለምሳሌ ፍቃድ ላሰጥ ትችላለች። አታድርጉ ማለት ባትችል እንኳ አናክሰብተምን ማለት ትችላለች። ይህን አላደረገችውም። ስለዚህ በዚህ ሁኔታ ውስጥ ዘለንስኬ የሚፈልጉትን አሳክተዋል። የመጨረሻው ነገር ቢመጣ በዘለንስኪ ጭንቅላት ውስጥ ዩክሬን ከተረፈች በራሽያ መቃብር ላይ የምትቆም ካልተረፈች ደግሞ ከራሽያ ጋር አብራ የምትሞት የሚል አስተሳሰባቸውን ለማሳካት የሚችል እሳቸውንም እንደገና መልሰው ሬሌቫንት የሚያደርግ አሁን ዘለንስኪ እኮ ኢሬሌቫንት ነበሩ። አውሮፓ በያዘው አቋም ምክንያት ነው አውሮፓ ከአራት ከአምስት ዓመት በኋላ ራሽያ ኔቶን ጦርነት ትገጥማለች ብሎ ያስባል። ከራሽያ ጋር እዛ ውጊያ ለማድረግ እዛ ውስጥ ነው ያለው። አየህ፣ አሜሪካ በአንጻራዊነት ገለል ብላለች። ስለዚህ ዘለንስኪን በዛው መጠን አግባብነታቸው የሰላም ሂደቱን እንዲቀበሉ ብቻ የሚጠበቁ ሰው ነበሩ። አሁን ግን ኦሎፌሳደን ራሳቸውን ወደ መሃል ነው የመለሱት። ይሄ ማለት በራሽያ ኪሳራ ማለት ነው። ስለዚህ ከዚህ በተነሳ ነው ራሽያ ይሄንን ጥቃት በምን መልኩ ታየዋለች? ነው። ሁለተኛ ደግሞ ከፍተኛው ስጋት ሌላስ ምን ታቅዶ ይሆን? ሌላስ ምን በሂደቱ ላይ ያለ ነገር ሊኖር ይችላል? እነዚህ ሁሉ ተደርበው የቭላዲሚር ፑቲን መንግስት ላይ ጫናው በጣም ከባድ ነው። አሁን እጅግ ከባድ ነው። ህዝባቸው ፊት ለመቅረብ እና የራሽያን አሴስመንት እፈራለሁ ራሽያ ላይ ጦርነት እንደተከፈተ በሚቆጠር ወደ ጦርነት በዛ ደረጃ ከወሰዱት እፈራለሁ። ለራሱ ለዓለምም ይሄን አልመኝም። ስለዚ ይህ ጦርነት አሁንም የራሽያ ልዩ ዘመቻ ሆኖ እንዲቀጥል ነው የምፈልገው። በዚህ ውስጥ እንዳለ እንዲቆም ነው የምፈልገው። ኢሳያስ ቤዚካ። ስለዚህ የራሽያ ምላሽ ምን ሊሆን ይችላል ከሚለው በላይ የሚያስፈራኝ የራሽያ ራሽያ ይሄንን ጥቃት በምን መልኩ ትረደዋለች የሚለው ነው ሊያሳስበን የሚገባው። እና ኢሳያስ በጣም አስጊ ሁኔታ ነው ትናንት የተፈጠረው። ዩክሬኖች ምንድ ይባለው ግሎቲንግ በዚህ ደስታ ይሄንን ድል በታላቅ ሁኔታ እያከበሩት እንደሆነ ነው የምንሰማው እና በዚህ ሰዓት ደግሞ የራሽያ የጦር ሰዎች በሙሉ ሌሊቱን ያለእንቅልፍ በምክክር ላይ ነው ያነጉት። እንደው ዓለም እስካሁን ራሽያ ምንም አይነት እርምጃ አለመውሰዷ በራሱ አይገርምም? ኖ እርምጃዎች ተወስነው ሊሆን ይችላል፣ ግን ሂደቶች አሉ። ምላሹ አይደለም። አሁን ምን አይነት ምላሽ ምን አይነት ምላሽ ነው የሚሰጠው ምላሽ ለመስጠት እንደምን መረዳት አለባቸው። ይህን ጦርነት ይሄንን ጥቃት ምን ብለው ይገምግሙት በምን መልኩ ይገምግሙት ነው። አሁን ለምሳሌም ዛሬ ቱርክ ላይ ኢስታንቡል ላይ ስብሰባ አለ። ምንድን ነው በዩክሬን ልኡካን ቡድን እና በራሽያ ልኡካን ቡድን መካከል ቀጥተኛ ድርድር ሁለተኛ ክፍል ይቀጥላል። እና የዩክሬን ቡድን የሚመራው በ መከላከያ ሚኒስትር ኡመሮቭ ነው እና ዩክሬን ከዚህ ውይይት ምን እንደምትፈልግ ገልጻለች። ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እስረኞችን መለዋወጥና እንደዚሁም ደግሞ ተጠለፉ ያለቻቸውን ዩክሬናውያን ሕፃናት ራሽያ እንድትመልስ ነው። እነዚህን ነው በዋነኛነት ያስቀመጠችው። እና በራሽያ በኩል ደግሞ እንደምታውቀው የጦርነቱን መንስኤ ዋና የጦርነቱ ምክንያት የሆኑትን ችግሮች መፍታት ነው እና ከዛ ጋር በተያያዘ የራሷን የተኩስ አቁም ሀሳብ ታቀርባለች ነው የሚባለው። በዩክሬን በኩል የቀረበውን ስትመለከት ዩክሬን ይህ ጦርነት በተኩስ አቁም ተኩስ አቁም እንዲደረግ ብቻ እንደምትፈልግ ነው የምታየ። የእስረኛ ልውጥ እንደዚህ የሚለውን። በተረፈ አሜሪካ እያራመደች ያለውን ከዚህ ግዛት ክሬሚል ሳንም ዝርን ማወቅም ሆነ እስካሁን ራሽያ በያዘቻቸውን ግዛቶች በራሽያ ግዛትነት እውቅና መስጠት ፈጽሞም ሀሳቧ እንዳልሆነ የሚያሳይ ነው። የአውሮፓውያኑን አቋም ይዛ እንደቀጠለች ነው የሚያሳየው። ይኸውም ምንድን ነው፣ ራሽያን አመች ጊዜና ሰዓት ጠብቆ በተኩሷ ቁም ለጊዜው ገጥቶ ልክ ተደራጅቶ ኃይል አጠራቅሞ ፕሮባብሊ የአውሮፓ ጦርነት በማድረግ ራሲያን ወቅቶ ማስወጣትን ዓላማ ያደረገ አካሄድ ነው። የዩክሬን ያለት ዞን አንድ ያለው ልዩነት ምንድን ነው? ከጆ ባይደን ጊዜ የአሜሪካ ገለል ማለት ነበረ። ስለዚህ አሁን ይሄን ሁኔታ ፕሬዚደንት ዶናልድ ትራምፕ በምን መልኩ ይገልጹልናል? ራሽያስ በምን መልኩ ትረደዋለች የሚለው ነው። በማንኛውም መመዘኛ ራሽያ ላይ ከትናንት በስቲያ ምሽት የደረሰው ጥቃት በወታደራዊ አፈጻጽሙ ካየነው ብሪሊያንት ነው። በቃ በጣም ምናብ ያለው በጣም በከፍተኛ ሚስጥር የተያዘ የተሳካ በጣም የተሳካ። በተመሳሳይ ጊዜ በብዙ መቶ ኪሎ ሜትሮች በሚራራቁ ቁልፍ የራሽያ የአየር ኃይል ጦር ሰፈሮች ውስጥ እኩል ይነድ ነበረ፣ እኩል ነበረ ፍንዳታው። ይህን የሚያል ግዙፍ ተልእኮ ደግሞ ፈጽሞ እብስ ብሎ ራስን ደህንነትን ጠብቆ ከዛ ቦታ መውጣት መቻል በማንኛውም በማንኛው ጀብድ ነው፣ ጀብድ ነው። ይጀብዱ ማለት ግን ለራሽያ ምንድን ነው? ይህንን ነው የምንጠብቀው። ኢሳያስ ዓለም፣ ራሽያ ከፍተኛ ጥቃት ደርሶባታል። ነገ ምንድን ነው የሚፈጠረው? ቭላድሚር ፑቲን ሩሲያ የሌለችበት ዓለም ምን ታደርጋለች ያሉት ቀን ደረሰ ብለን የምንወስድበት ሁኔታዎች ይፈጠሩ ይሆን ወይስ ሌላ እርምጃ ይወስዳሉ? አሁን ለጊዜው እንዲህ ነው ብለን መናገር አንችልም እየተከታተልን ዜናውን እናቀርባለን መልካም ቀን ይሁንልህ ዓለም መልካም ቀን ለዓለም ሰላም ይሁን እላለሁ በበኩሌ አሜን